የዩቲዩብ ቻናል ቤተሰቦች ክፍል አንድ እና ክፍል ሁለት የቃላት ምስረታ ወይም አምስት አምስት ፊደላትን እና እነዚሁን ቤተሰቦች ቃላት እየመሰረቱ በተከታታይ ያዘጋጅችላችሁ ነበር። ቀጣዮቹ ሌላ ቀጣዮቹን ፊደሎች ዛሬ ደግሞ እንደዚሁ እያንዳንዳቸውን ቃላት እየመሰረቱ የምናይ ይሆናል። እንዲሁም ደግሞ እያንዳንዳቸውን ቃላት እንዴት እንደሚነበበው እናያለን። እናንተ ሳብስክራይብ ያደረጋችሁ ሳብስክራይብ ያላደረጋችሁ ቤተሰብ ሆኖ ከመጀመሪያው እስከ መጨረሻው በጥሞና ተከታተሉ። ዛሬ ይዘንላችሁ የመጣን ተ በመጀመሪያው ፊደል ተ በፊቶቹ ፊደሎች የቀጠለ ተ ነው። ተ ቱ፣ ቲ፣ ታ ቴ ት ቶ በነዚህ በእያንዳንዳቸው ፊደላት ቃላት ተመስርቶባቸዋል፣ የምታዩት ነው። ተ መስቀል የመሰለ ፊደል ተኛ፣ ተኛ ተና ኛ ተኛ የሚል ቃል እንደዚህ ይነበባል። ሁለተኛው ቱ ቱ፣ ባ ቱ ባ ቱባ ፈጠን አድርጋችሁ ስትጠሩት በትክክል ታነቡታላችሁ ማለት ነው። ቱባ ቀጣዩና ሶስተኛው ፊደል ከተቤተሰብ ቲ ነው። ቲ ሺ ቲ ሺቲ ሺቲ። እንግዲህ ይህ ሺቲ የሚባል ሴቶች የሚለብሱት የልብስ አይነት ነው፣ ወይም መላይ የሚደረብ ነገር ነው። ሺቲ

እንግዲህ ፈጠን ማድረጋችሁ በትክክል ፊደሎቹን ስትጠሩ ባ ቴ ባ ቴ የሚል ቃል አነበባችሁ ማለት ነው በትክክል። ቀጣዩ ስድስተኛው ፊደል ይሄው ይሄ ነው። ከቤተሰብ ት ት ል ትል ትል። እንግዲህ ትል የሆነ ትንንሽ ነገሮች ወይም ኢንሴክት አይነቶች ናቸው ትል የሚባሉ አሉ፣ እነሱ ማለት ነው። ትል የሚል ቃል ተመሰረተበት ከተቤተሰብ ቀጥታ ፊደል ቶ መቶ። እናንተ ቀጥታ ፊደሉን በትክክል መጥራት ነው ለማንበብ፣ ሌላ ምንም ተጨማሪ ምንም የሚያስፈልግ ነገር የለም። መቶ መቶ፣ እዚያ ፈጠን አርጋችሁ መቶ መቶ የሚል ቃል መቶ። ወይም የሚባለው ወይ ቁጥር ነው መቶ። ቀጣዩ የፊደል ቤተሰብ ቃል የተመሰረተበት የፊደል ቤተሰብ ደግሞ ቸ ነው። እንግዲህ ቸም እንደዚሁ እያንዳንዱ ቤተሰቦቹ ቃል መስርችበታለው እንደምታዩት ቸ ቹ ቺ ቻ ቼ ቺ ቾ የምታዩት ነው። በእያንዳንዳቸው እንደዚሁ ቃላት ተመስርቶባቸዋል። ቸ ሲሆን ቸር ቸር ቸር ይቸር የሚባለው ወይም ለጋስ ጥሩ ሰው ማለት ነው። ይህም እንደዚህ አይነት ትርጉም ያለው ቃል ነው። ቸር ብላችሁ ታነቡታላችሁ። ቹ እዛ ሁለት ፊደሎች ም ቹ እነዚህ ፈጠን አድርጋችሁ ሁለቱን ፊደሎች ስጠሯቸው ምቹ የሚል ቃል ታነባላችሁ። ምቹ ሶስተኛው ፊደል ቺ ቺ ተ ቺ ተቺ ተቺ፣ የሚል ቃል ታነባላችሁ ማለት ነው። ቀጣዩ ፊደል፣ አራተኛው ፊደል ቻ፣ ይኸው ከቸ ቤተሰብ ቻ ቻ ለ ቻለ ቻለ ፊደሎቹን ብቻ ጠርታችሁ በቃ ማንበብ ማለት ስለዚህ እንደዚህ ቀላል ከሆነ እናንተም ማንበብ ቻላችሁ ማለት ነው ቻለ ቼ ቼ ፊ ቼ ፊቼ ይሄ የቦታ ስም ነው አይ ማታቁ ሰዎች ምንድን ነው ትርጉሙ ምናምን ብላችሁ እንዳንተ እንዳትሉ የሆነ የቦታ ስም ነው ፊቼ ቺ ቺ ቺ ሎ ቺሎ ቺሎ ፈጠን እናድርጋችሁ። ችሎ ስትሉ ቺሎ የሚል ቃል ማንበብ ቻላችሁ ማለት ነው። ሰባተኛው ቤተሰብ ክ ክ ክ ይህ የእንግሊዘኛ፣ በእንግሊዘኛው ቾክ ተብሎ የሚጠራው ይህ መጽሐፍ የሚያገለግለው እንደዚያው የተወረሰው ነው። በአማርኛው ማምጥቼ የጻፉት ቾክ ብዬ ማለት ነው። ከዛ ቀጣዩ ፊደል ማን ይሆናል? የ እንግዲህ ቃላት የተመሰረተበት ቀጣዩ ፊደል ይሄ ነው። የ ዩ ይ ያ የ ይ ዮ እንግዲህ የፊደላትን ቅርጽ የሚያላወቃቸው እንደዚሁ እያያችሁ ከዚያ በእያንዳንዱ የተመሰረቱ ፊደሎች ደግሞ የ የ ኔ የ ኔ የ ኔ የ ኔ እንግዲህ ስማይን ማለት ነው የ ኔ የራሴ የግሌ የሚል ትርጉም አለው ማለት ነው። ይህ ቃል ዩ ዩ እ ዩ እዩ እዩ እዩ ስታነቡት እዩ የሚል ድምጽ ይወጣዋል። እዩ ማለት ደግሞ ተመልከቱ፣ አስተውሉ ምናምን ለማለት የሚል ትርጉም ያለው ቃል ነው። ይ ይ ሶስተኛው ፊደል ቤተሰብ ይ። በይ በይ በይ እሺ በይ ለማለትም ይጠቅማል። በይ እንግዲህ እንዳጠቃቀሙ ነው። ምናልባት ስርዓተ ነጥብ ከተቀየረ ደግሞ በይ አይ እስኪ አድርጊው ምናምን አይነት ነገርም የሚል ነገርም ትርጉም ሊያል ሊሰጥ ይችላል። እንግዲህ ስራ ተ ከዚህ ላይ ስርዓተ ነጥብ ከተቀያየረ የተለያየ ትርጉም ይሰጣል ማለት ነው። ባይዘይ ጽሁፎች ስርዓተ ነጥብ በተጠቀምን ቁጥር የተለያየ ትርጉም ስለሚሰጡ እናንተ ቃላት ማንበብ ከቻላችሁ ከዛ ሀረጋትን እያቀረብኩላችሁ አረፍተ ነገርን፣ ከዛ ደግሞ ስራ ተነጥብ እንዴት እንደምትጠቀሙ የምናይ ይሆናል። ሲቀጥል ፊደል አራተኛው ያ ማ ያ ማያ ማያ ማያ ብላችሁ ስታነቡት ይኸው ማያ ብላችሁ አነበባችሁ ማለት ነው የ የ የሱ የሱ የሱ ነው የራሱ ነው ማለት ነው ማለት የሱ ይ- ስድስተኛው ፊደል ይ ነ ይ ነይ ነይ በቃ ዮ ዮ ሰባተኛው ፊደል ዮ ዮኒ ዮኒ ይህ አብዛኛውም ጊዜ በአጽሮተ ቃል የሚጠሩ ስሞች ዮናስ፣ ዮርዳኖስ ምናምን የሚባሉ ሰዎች ዮኒ ይባላሉ። እዛ ላይ ነው የጻፍኩት እንደዛ። ስለዚህ ትርጉም የማይሰጥ ምናምን እንዳይመስላችሁና ሌላውን ስለ ቃሉም ፍለጋ እንዳገቡ ብዬ ነው። ቀጣዩ ቃላት የመሰረቱበት ፊደል ደግሞ ነ ነው። ነ ነም እንደምታዩት ነ ኑ ኒ ና ኔ

ኑር ኑር ኒ ስ ኒ ስኒ ስኒ ና ና ቀ ና የተመሰረተበት ፊደል ቃል በና የተመሰረተ ቃል ይሄ ነው፣ ቀ ና ቀና። ወይም ደግሞ ላል አድርጋችሁ ቀና ቀና ከተባለ ጥሩ ጥሩ የሚያስብ ቀና ከተባለ፣ ደግሞ ቀጥ አድርግ፣ ያዘነበለ ነገር ከሆነ ስለዚህ ይህ ቃል በማላላትና ላላ አርግዳችሁና አጥብቃችሁ ካነበባችሁት ሁለት ትርጉም ሊሰጥ ይችላል። በዚያውም የአማርኛ ቋንቋ ባህሪያቶቹን በማንበብ በማላላት እንደዚሁ ሥርዓተ ነጥብን በመቀያየር ሌላው ደግሞ ተለያየ ቦታ ላይ አንድን ቃል የተለያየ አረፍተ ነገር ላይ በማስገባት የተለያየ ትርጉም እንደሚሰጡም በዚሁ አጋጣሚ መናገር እፈልጋለሁ። ስለዚህ የአማርኛ ቋንቋ ትርጉም በተለያየ ሁኔታ የተለያየ ትርጉም ስላላቸው በማላላት እና በማጥበቅ ይህንን ለምሳሌ ሁለት ትርጉም ሊኖረው ይችላል። ቀጣዩ ኔ አምስተኛ ፊደል ኔ እ ኔ እ ኔ እኔ እኔ ን ው ን ን ብ ን ብ ንብ ንብ። እዛ መጨረሻውና ሰባተኛው ከነ ቤተሰብ ኖ ኖር እንግዲህ አብዛኛውን እዚህ ላክብሮት ለምናምን የሚደረግ ነገር ነው። ኖር ኖር ተቀመጥ ቁጭ በና ከዚህ ምናምን ከዚህ ጋር ተብሎ የሚል አይነት ትርጉም ያለው ቃል ነው። ኖር ቀጣዩ ፊደላችን ኘ ነው። ኘ እንግዲህ ቤተሰብ የመጨረሻውና በቃላት ር ውስጥ ያለው በዛሬው የትምህርት የቃል ምስረታችን የመጨረሻው ፊደላችን ነው። ቃላት ምስረታ የመጨረሻው ክፍል ዛሬ ኛ እነዚህ ሰባት ፊደሎች በእያንዳንዳቸው የየራሳቸውን ቃላት መስርችባቸዋል። ኘ ቀ ቀኘ። እንግዲህ ሁለቱም ፊደል እናንተ ረጋ ብላችሁ በትክክል መጥራት መቻል ማለት ነው። ቀ ኝ ከዛ ፈጠን አድርጋችሁ ቀኝ የሚል ቃል ታነባላችሁ ማለት ነው። ሌላው ቀጣዩ ፊደል ኙ ከኝ ቤተሰብ ኙ ተ ኙ ተኙ ተኙ የሚል ቃል ታነባላችሁ። ሦስተኛው ከኝ ቤተሰብ ኚ ነው ተ ኚ ተኚ ተኚ አንድ ለሴት በጾታ ሴት የሆነች እንደዚሁ ተኚ ወይም ተኚ የሚል ቃል እናነባለን። ቀጣዩና አራተኛው ከኝ ቤተሰብ ኛ እኛ እኛ ወይም እኛ ብለን ማንበብ እንችላለን ማለት ነው። ከኝ ቤተሰብ አምስተኛውና ይህን አይነት ቅርጽ ያለው ደግሞ እኛ የመሰረት ነው ቃል ጭ፣ ኜ፣ ጭና ኜን በአንድ ላይ አድርገን ጭኜ የሚል ቃል ማንበብ እንችላለን። ስድስተኛው ኚ፣ ኚ፣ ሸኚ፣ ሸኚ፣ ሸኚ የሚል ቃል ማንበብ ትችላላችሁ። ሌላው ሰባተኛው ኞ ሰኞ ይሄ ደግሞ የቀን ስም ነው። ሰና ኞ በአንድ ላይ ፈጠና አድርጋችሁ ታነቡት ሰኞ የሚል ቃል የሚሰጥ ይሆናል። ስለዚህ ውዳጆች፣ ሲያሁ ለሁሉም የዩቲዩብ ቻናል ቤተሰቦች ሰላም ሆኑ። ሳብስክራይብ አድርጉ፣ ኮሜንት ጻፉ፣ ደውሉልን። መማር ስትፈልጉ እዚሁ ጋር ነው ስልካችን። በሚቀጥለው ትምህርት እስከምንገናኝ ባይ ባይ።